የፊልሙ ታሪክ የሚጀምረው አንድ ልጅ ወደ ተራራማ አካባቢ ሲሄድ ያሳየን ነው። እሱም ወደ ቦታው ከደረሰ በኋላ ከተቀመጠበት ተራራና ሸለቆ ማዶ ያለውን ሰላም የሰፈነበትን ከተማ ይመለከታል። በዚህ ጊዜም ከጀርባው የምንከባለሉ የድንጋዮችን ድምፅ በመስማቱ ከቦታው እግር አውጪኝ ይላል። እየሮጠ ባለበት ሰዓትም ከኋላው የሆነ የሚከተለው ነገር እንዳለ ተሰማው። ዞር ብሎ ሲያይም ከኋላው አንድ አውሬ በኃይል ወደ እርሱ ለመድረስ ይሮጣል። አውሬውም አባሮት ሊይዘው ስል ልጁም ወደ ነጭ መስመር በመዝለል ከአውሬውም ይተርፋል። ይሁን እንጂ አውሬው ደግሞ ወደ ነጭ መስመር ማለፍ አይችልም። በጣም ያደነገጠው ልጁም በማምለጡ ምክንያት አምላኩን አመስግኖ ወደ መንደራቸው ይመለሳል። በመንደራቸውም ወደ ሁለት መቶ ገደማ ሰዎች ያሉበት ሲሆን መንደሩም ሎስት ጋልች ሪፊውጅ በመባል ይታወቃል። በድካም ወደ ቤቱ የተመለሰውን ልጁን አባቱ ውል ለምንድን ነው ወደዛ ተራራ የሄድከው በማለትም ይጠይቋል። ልጁም ሌላ መንደር ለማየት ነበር የሄድኩት በማለትም ይመልስለታል። በኋላም ዊልና ከቲ ለአደን ይወጣል። ቲም ዊልን ልጅ የመንደራችን ብቸኛ ልጅ ስለሆነ ብዙ አትያዘው አታስጨንቃውም ትሏለች። ዊልን በመቀጠል እሱ የሄደበት ቦታ እናቱን ለመጨረሻ ጊዜ ያየበትና የሞተችበት ቦታ ስለሆነ ነው ይላታል። እነሱም አደን አድነው ወደ ቤታቸው ይመለሳሉ። በሌላ በኩል ኒና ኢላማ በመተኮስ ስትለማመድ ለማመድ ያሳየናል። በምሽትም ዊል በተኛበት ይቃዣል። ቅዠቱም ሚስቱ ታራ ከኒና ጋር ምርምሯን በሚሰሩበት ጊዜ በአውሬው እንዴት እንደተበላች የሚያሳይ ነበር። ዊልም በዚህ ደንግጦ ሲነሳ ልጁም መተንፈስ አቅቶት ሲሰቃይ ይሰማል። ልጁም የሳንባ በሽተኛ ሲሆን፣ የቤት ውስጥ የነበረው ኦክሲጅንም እንዳለቀ ትዝ ይሏል። በሚቀጠለው ቀንም የልጁ ልደት ነበረና እሱም ያለውን ጥይት በሙሉ በመያዝ ወደ ከተማ ወጥቶ ለሱ የኦክሲጂን ሲሊንደር ለማምጣት እንደሚሄድ ይነግሯል እሱ ሲሄድም ልጁ የትም ከሄደ ከነጭ መስመር እንዳይወጣ አስጠነቅ የዛን ቀን ሌሊትም ልጁ በድጋሚ ይታመምበታል ኦክሲጂንም አልነበረም ነገር ግን ያለውን መርፌ ወቅቶት ያስተኛዋል በመቀጠል ወደ ኒና ቤት ይሄዳል እናም ኒና ከሱ ጋር እንድትሄድና እሷም ከዚህ በፊት ከሚስቱ ጋር ስለዚህ አውሬ አጥንታ ስለነበር ባህሪው ስለምታውቅና ዊልንም ከአደጋ እንድትጠብቀው በማለት ይጠይቃታል። ኒናም እነሱ ይሰሩበት የነበረው ላብራቶሪ እንደፈረሰና ምርምራቸውንንም እንዳላጠናቀቁ ገልጻ እምቢ ትሏለች። በመቀጠልም ጫካውን አቋርጦ ለመሄድ መወሰን ራስን በአደጋ ላይ መጣል እንደሆነም ትነግሯለች። ነገር ግን ዊል ሊሰማት አልፈለግም። እናም በጠዋት እንደሚወጣ ነግሯት ከቤቷም ወጥቶ ይሄዳል። ዊል ከሄደ በኋላ ኒና መጠጥ ይዛ ትቀመጣለች። በዚህ ጊዜም ታራ የሞተችበትን ሁኔታና ጊዜ በሐሳቧ ወደ ኋላ በመሄድ ማሰብ ትጀምራለች። እናም ኒና በጠዋት ከዊል ጋር ለመሄድም ወደ እሱ ትመጣለች። የዛን ቀንም ዊል እቃዎችን ፓክ አድርጎ ከጨረሰ በኋላ የጦር መሳሪያ ለመግዛት ወደ ሱቅ በሄደበት ቦታ ከትን ያገኛታል። እሷም ከዊል ጋር ለመሄድና እሱንም ለማገዝ ትስማማለች። ከዛም ሶስቱ ተያይዞ ጉዟቸውን ይጀምራል። እነሱም ነጭ መስመር ባለበት በኩል ብዙም ሳይርቆ የሄዱ ከዚህ በፊት የወታደሮች ካምፕ የነበረውን በማየት ምናልባትም ጠቃሚ ነገር ይገኝ ይሆናል በማለት ቦታውን መፈተሽ ይጀምራል። ኒና ደግሞ ራሷ የሰረችውን ኮምፓሷን ይዘዋለች። ኮምፓሱ እነዚህ አውሬዎች ከፍተኛ የሆነ ኤሌክትሮማግኔቲክ ፓልስ ስላላቸው በቀላሉ እነሱን ዲቴክት የሚያደርግ ነበር። እነሱም ከቦታው ጠቃሚ ናቸው ብሎ ያሰቡትን ስሰበስቡ ኒና ደግሞ በአካባቢው የደም ጠብታዎችን ታያለች። ኒናም የደም ጠብታዎችን ካየች በኋላ እነዚህ አውሬዎች እዚህ ቅርብ ቦታ ናቸው ስትልም ትነግራቸዋለች። በኋላም ነጭ መስመራቸውን ይዘው ወደ ተራራ መውጫው በሚሄዱበት ጊዜም የኒና ኮምፓስ እነዛህ አውሬዎችን እንዲተክድ ያደርጋል። አውሬውም እነሱን በቀላሉ ያያቸዋል። ነገር ግን ዊል አንድ ሀሳብ ነበረው። ሀሳቡም ከሮጡ በቀላሉ በአውሮ ተይዞ ስለሚሞቱ ኒና ከቲ፣ በአካባቢው ወደሚገኘው ዥዋዥዌ በምመስል ማጓጓዣ ላይ በ መቶ ጫማ ላይ እንዲወጡ ይነግራቸዋል። እሱም መሮጦ በመሄድ ፓውሮን ኦንብ ጊዜ ማብራት አልነበረም። አውሮም አሁን ወደ እነሱ በጣም ቀርበዋል። ከቲ ብተኮስበትም ቦምብ ብትወረውርበትም አውሮን ግን ሊያርቀው አልቻለም። ማብራት ባለመኖሩ ዊልም ወደ ኤመርጀንሲ ጄኔሬተር ሄዶ ካስነሳ በኋላ ወደ ና ይመለሳል። ከተመለሰ በኋላም በአውሬው ላይ ይተኩስበታል። ይህም አውሬውን ይበልጥ አስቆጠው። ከትም ወደ ታውሮው በመሄድ ከዊልና ከኒና ጋርም ትቀላቀላቸዋለች። ይሄ አውረም ሞኝ አልነበረምና የሚሄዱበትን ገመድ በመበጠስ በመሀል ሊያገኛቸው የፈለገም ይመስላል። እናም ገመዱን በጥሶ እነሱንም እንዲወድቁ ያደርጋቸዋል። ከወደቁ በኋላም አውሬው እነሱን ማባረር ይጀምራል። እነሱም ያለውን የሌለውን አቅማቸውን ተጠቅሞ ወደ ነጭ መስመር ይደርሳሉ። ከአውሬ መትረፋቸውን በማስመልከት ችርስ ከተባባሉ በኋላ ኒና ደግሞ አውሬ እንደማይተኛም ምግብ እንደማይበላም ትነግራቸዋለች። የዛን ቀንም ዊል ሁሉም ከተኙ በኋላ ምስቱ ታራ አለምን ለማዳን የደችበትንና ያሰበችውን ሁሉ በትዝታ ማሰብ ይጀምራል። ዊል በትዝታውም ታራና ኒና እዚህ ተደብቀን አንቀርም። አንድ ቀን ለዓለም የሚሆን ነገር እንሰራለን። ዓለምንም ከዚህ እንታደጋለን እያለች ለዊል ያወረችው ትዝ ብሎት በትዝታ ፈርዝ ጋልቦ ከሄደበትም ይመለሳል። በሚቀጥለው ቀን ጠዋትም ለሶስት አውሬውን ለመጋፈጥና ኦክስጅን ፍለጋ ይወጣል። ከዛም የቀድሞ የማዕድን ቁፋሮ ቦታ ይደርሳሉ። ዊልም ከዚህ በፊት በማዕድን ቁፋሮ ስራ ላይ ሰርቶ ስለነበር ስለ ቦታው ከነገረቻቸው በኋላ ቦታውም በጣም ሴፍ እንደሆነና እንዴት መግባት እንዳለባቸው ከመናገሩ አስቀድሞ ስለመጡበት ዓላማ በድጋሚ ያስታውሳቸዋል። በዚህ ሰዓትም ኒና በዋሻው ስንሄድ ከሴፍ ላይን ውጪ ብንሆንስ በማለት ትጠይቋለች። ዊልም እስከ 200 ሜትር እንደሚያስገሄዳቸው ሲነግራቸው አይደለም 200 ሜትር ከአንድ ሜትር በኋላ ሲመጣ ምን እንደሚፈጠር አላውቅም ኒና ስትለው ከትን በዚህ በሁነተው በጣም ትናደዳለች። ነገር ግን ዊል የመጣበትን ሳያገኝ እንደማይመለስ የነገራቸው የኒና ኮምፓስ በዚህ እንደምረዳቸው ሀሳቡን ይነግራቸዋል። በዚህ ጊዜም ኒና አንድ አስደንጋጭ ነገር ትነግሯለች። ይህም የያዘችው ኮምፓስ አንደርግራውንድ እንደማይሰራና በዚህም በአውዶው በቀላሉ ልጠቀው እንደሚችሉ ትነግሯለች። ከብዙ ጭቅጭቅ በኋላም ወደ ዋሻው ሲገቡ ነጭ መስመሩ ያለበት በዴና አጥር እንደታጠረም ያያሉ። ኤፎ የሚያስብል ነው። ከፍተሻ በኋላም ዊል ለልጁ የሚሆን ኦክስጂን ያገኛል። ከዚህ በመቀጠልም ከቲ ያለፈው ዓመት በመጨረሻዎቹ ቀናት ምን እንደተፈጠረ መናገር ትጀምራለች። የእሷ ቦይ ፍረንድ የነበረው በጣም ቆሻሻ ሰው እንደሆነ እና ከእሱ ጋርም በአስቀያሚ ሁኔታ መለየቷን ትነግራቸዋለች እያወራች ሳለም ኒና አውሬዎቹ የያዙትን ኦክስጅን በቀላሉ ማየት እንደሚችሉና በእርግጠኝነትን በዋሻ ውስጥ እንዳሉ ስትናገር፣ ዊል ግን እራሱን ብቻ የሚሰማ ሰው ሆኗል። በኋላም አንድ በአንድ በዋሻ ውስጥ ያለውን መሰላል በማውጣት ወደ ሌላ ቦታ ያልፋሉ። ከቦታውም ወደ ነጭ መስመር ለመድረስ ቢያንስ ቢያንስ የአንድ ኪሎ ሜትር ያክል ርቀት ነበረው። ይሁን እንጂ ከኋላቸው የሚረብሽ ድምፅ ይሰማሉ። በዚህ ሰዓትም ሶስቱም ቆሞ ወደኋላ መመልከት ይጀምራሉ። አውሬው ነበር። ዊልም የጮሄ ይተኩስበታል። ይህም አውሬውን ለማስቆም ነበር። ነገር ግን አውሬው በጥይትም ሆነ በቦምብ የሚሞት ጉድ አይደለም። በዚህ ነፍስ ግቢ ነፍስ ውጪ በሆነበት ሰዓትም ኔና በዋሻ ውስጥ ወዳለው ወደ አንድ ጉድጓድ እንግባ እንደበቅ ትላቸዋለች። ገቡ። አውሬውም ወደ እነርሱ ደርሶ ነበርና ይፈልጋቸው ነበር ወይንም ትንፋሹ ተቆጣጥሮ መያዝ ባለመቻሉ ተቀጣጣይ ነገር ይጥልበታል። በብርሃኑም ከቲ የጮኸች ሌላ ቀዳዳ ስላለ በሶ በኩል ወደ ውጭ መውጣት እንደሚችሉ ትነግራቸዋለች። በዚህ ጊዜም በቦታው ያሉ ድንጋዮችን በማንሳት ወደ ውጭ መውጣት ይጀምራሉ። በድንገትም አውሬው ከትን ይይዛታል። ዊልም ከአውሬው እጅ ከትን ሊያስጥለው በብዙ ብታገልም ከተራራ ጋር የመጋጨት ያክል ሆነበትና በመጨረሻም ዊል ይሸነፋል። በጣም ያደነገጡት ዊልና ኒና ከትን ከዚህ በኋላ መርዳት ስለማይችሉ አውሬው ተመልሶ ሳይመጣ ከቦታው እንሽሽ ይባባላል። ሸሽቶም ወደ ሴፍ ላይን ይደርሳል። ኒናም በመቀጠል ወደ ላብራቶሪ መመለስ እንደምትፈልግና የአውሬውን ኤሌክትሮማግኔቲክ ኃይልን የሚያደክም ነገር ላይ ማተኳር እንደምትፈልግም ትነግሯለች። ስትመለስም በላብራቶሪ ማግኔዥም ሚኒራሎችን በመጠቀም ተቀጣጣይ ጥይት ለመስራት እንዳቀደችም ትነግሯለች። እነሱም ካሉበት አካባቢ መኪና በማግኘት ኦክስጂን ይኖራል ብለው ወዳሰቡበት ሆስፒታልም ይሄዳሉ። በቶሎ ከደረሱ በኋላም አንድ የወደመ ሆስፒታልን ያገኛል። ከዛም ኦክስጂን ፍለጋ ከአንደኛ ፎቅ ወደ ሁለተኛ ፎቅ፣ ከሁለተኛ ፎቅ ወደ ሶስተኛ ፎቅ ይወጣሉ። ከሶስተኛ ፎቅም የፈለጉትን ያክል ኦክስጂን አላገኙም። በዚህ ጊዜም ኒና በኮምፓሷ አውሬው ወደ እነሱ የመጣ መሆኑን ለዊል ትነግሯለች ዊልም የተወሰኑ ኦክሲጅኖችን አግኝቶ ወደ ቦርሳው ከከተታቸው በኋላ ለማምለጥ ስሉ አውሬው እነሱን ማጥቃት ይጀምራል። አውሬውም ከፎቅ ወደ ፎቅ የዞር እነሱን ማሳደድ ይጀምራል። ሆስፒታሉንም የጦር አውድማ አስመስሎ እንደምንም ብሎ ከሆስፒታሉ ሲወጡ፣ ዊልም ኒና ከኋላው ሆና እንድትከተለው የነገራት በአውሬው ላይ ኢላማ አነጣጥሮ መጠባበቅ ይጀምራል። በሆስፒታሉ ውስጥ ያለውን የጋዝ ሲሊንደሮችን በመምታት ትልቅ ፍንዳታ መፍጠር እንደምችልም ዊል ያወቀ ይመስላል። አውሬው ወደ ሲሊንደሮቹ ሲደርስም ይተኩስና አውሬውን ወደ አመድነት የሚቀይር ፍንዳታ ይፈጥራል። በዚህም አውሬው በመሬት ላይ ይዘረራል። እንደማይንቀሳቀስ ካዩ በኋላ ዌል ወደ ልጁ ለመመለስ እንደሚፈልግ ይነግራታል። ይሁን እንጂ ኒና የጀመርኩትን የላቦራቶሪ ምርምርን ከዚህ ሳልጨርስ አልመለስም ትሏለች ዌልን በመቀጠል እነ ስለማንም ግድ አይሰጠኝም ስላት ጊዜ እኔ የማውረው ስለ አንተ ልጅ ሳይሆን ስለ ዓለም ሁሉ ልጅ ነው በማለትም ትመልስለታለች ኒናን በመቀጠል ምስቲ ዓለምን ለማዳን የከፈለችውን መስዋዕትነት አስብ ስትለው በሀሳቧ ይስማማና ከአካባቢው በትንሽ ርቀት ውስጥ ወዳለው ኤነርጂ ዲፓርትመንት ላቦራቶሪ ይወስዳታል። ኒና በፍጥነት የምትፈልገውን ኤክስፔሪመንቶችን መስራት ትጀምራለች። የምትሰራው ጥይትም በትክክል አውሬውን መግደል መቻል አለመቻሉን ለማረጋገጥ ከዚህ በፊት ከአውሬው በተወሰደው ቅሪት አካል ላይ ትሞክራለች። በዚህ ሰዓትም ኔና በሀሳቧ ርቃ ትሄዳለች። እሷም የሆነ ጊዜ ቤተሰብ ነበራት፣ ልጆችም፣ በአለም በአጠቃላይ ደስተኛ ባለትዳር ነበረች። ይሁንና ይሄ አውሬ ደስታዋን፣ ልጆቿን፣ ባሏን ቀምቷታል። ይህን ሁሉ ለዊል ስትናገር እሱም ከዚህ በፊት ይህንን ስላልሰማ በሀዘኔታ ያያታል። እሷም ለዚህ ሁሉ አውሬውን እንደምትበቀለው የነገረችው ዊልም ወደ ልጁ እንዲመለስ ታግባቧለች። እሷም የቀረውን ኤክስፔሪመንት ብቻዋን ለመስራት ትሞክራለች። ከብዙ ሀሳብና ሙከራዎችን በኋላ ኮባልትን ከማግኔዥየም ጋር ቀላቅላ ጥይት ብትሰራ አውሬውን የሚያፈራርስ ይሆናል በማለትም አምናለች። በሌላ በኩል ዊል በቻለው አቅም ሁሉ ወደ ሴፍ ላይን ለመድረስና እንዲሁም ወደ ልጁ ደርሶ ጤንነቱን ለማወቅ ስለጓጓ መኪናውን ከአቅሙ በላይ በሆነ ፍጥነት ሲያሽከረክረው ይገለበጥበታል። በመቀጠልም ወደ ሴፍ ላይን ቀርቦ ነበረና በአካባቢው ካሉ አውሬዎች ለማምለጥ ያለውን የሌለውን አቅሙን ተጠቅሞ ወደ ሴፍ ላይን ሩጫ ጀምራል። እንዳለመታዘል ይሁንና ዊል ከግራም ከቀኝም በአውሬዎች ይከበባል። ቁጥራቸውም ከአንድ ወደ ሁለት ከዛም እየበዙ ይሄዳል። ቢተኮስባቸውም ቢጮህባቸውም ምንም ለውጥ ሊያመጣ አልቻለም። የዊልም ነፍስ በጭንቀትና በፍርሃት የአምላኮን መምጣት የተጠባበቀች ባለችበት ሰዓት ኒና ከኮባልት ጋር በማግኔዥየም የሰራችውን ጥይቷን በመያዝ ትደርስለታለች። በዚህም የአውሬውን አናቱን ብላ ወደ ዶጋ አመድነት ትቀይሯለች። ምርምሯን በሲክት ከማጠናቀቋን በላይ ዊልን በማትረፏ በደስታ ክንፍ አውጥታ የመብረር ያክል ተሰማት። ዊልም ከአያት በኋላ በመትረፉ የተገረመ እንዴት እንደመጠችም ይጠይቃታል። ከተረፈ በኋላ ሲያም የሞተውን የአውሬውን አካል በሚያዩበት ሰዓት አውሬው ቆጣ አልነበረው። አውሬውም በባዮሎጂካል መንገድ የመጣ እንዳሉንና በማሽን በአድቫንስድ ኤሊያን ቴክኖሎጂ የተሰራ እንደሆነ ተነግሯለች። ዊልም እነዚህ አውሬዎች የማይተኙት፣ የማይበሉት እንዲሁም ገሎ ብቻ የምተውት በዚህ ምክንያት ይሆናል ያለ ነገር ግን ከየት ነው የመጡት ብሎ ኒናን ይጠይቃታል። ኒናም ወደ ሰማይ ካየች በኋላ ለዊል በዝምታ ትመልስለታለች። በመጨረሻም ወደ መንደራቸው ሲመለሱ ዊልም ከልጁ ጋር ይገናኛል። በኋላም ባንዲራ ሰቅለው አውሮን የሚገልጥ ጥይት እንዳገኙም በመንደራቸው ውስጥ ላሉ ሰዎች በሙሉ ያበስራል። በዚህም በመንደሩ ያሉ ሁሉም ሰዎች በኮባልት ከማግኔዥም ጋር ጥይት ሰርቶ በቀጣይ አውሮን ለመፋለምም ይዘጋጃሉ። ፊልሙ ሲያልቅም ኒና በቴሌስኮፕ ወደ ሰማይ በምታይበት ጊዜ ሶስት ሰማያዊ ኮኮቦች ወደ ኦርቢታቸው ሲገቡ ያሳየን በዚህ ይጠናቀቃል።